እ ያደኩበት አካባቢ ነው። በፊት መከላከያ ያለሙስቴሮች ከዛ ከስራ ወጥቻለሁ፣ ተሰናብቼ መጥቻለሁ። ከዛ ግን የእናቴ ባለቤት ማሞቶ ባትቻዋ ስትሆን በዛ ምክንያት ነው የመጣሁት። እና ሶስት እህቶች አሉኝ። ለእናቴ የመጀመሪያ ልኝ በ17 ኮን ድች ቤቱ የመጀመሪያ ወንድ ልኝ፣ ሶስት እህቶች ናቸው ያሉኝ። እና እህቶችን እና እናቴ ብቻ ነን። እናቴ እንደወንድ ታርሳለች። በእኔ ምክንያት አሁን ተፈናቅላ ከተማ ማገዱ ሁሉ በገጠር እየጫነች ነው ምትኖሩ ማለት ነው። አንቺን የምትወደው ቤተሰብ ማህበራዊ ኑሮ እና እዛ ደግሞ የህርኩበት አካባቢ ሌላ ለጋፉ የሚባል ወረዳ አካባቢ የአያቶቻችን ነው መሬት ያለች። እዛ የያቶች ቦታ ነው ግድም እና የያዙ ቀን ገበያ ተዘግቷል። መከላከያ ይመጣል ውጊያለ ብለው ገበያ ዘግተዋል። እኔ ደግሞ ያክስት ልጃለች እሷ ጋር ሄጂ ሲወጣ አምስት ሆነው ቁጭ ብለዋል። የመጀመሪያ ቃሉ እንደዚህ እንትናጉር ላይ እንደምታዩት ፊቱ የሚታየው ጎልቶም ጸጉሩ መሱ ነውና፣ ስልክ እያወራሁ ነበር ነው። እስቲ ሰላይ ነህ እንደምን ስልክ ነበር። ከዛ እኔ ከዛ ወደ መከላከያ መጣ ሲባል ወደ ቆላ ይዘው፣ ከዛ በኋላ መጡኝ ምንድነው ስላቸው? መከላከያ የተመለሰው አንተን እንዳያስጠናቀው ሰላይ ነህ አሉ። ኧረ እኔ አይደለሁም፣ እዚህ ሰፈር የከሌ የከሌ ሲሜን ከናያ ቤተሰቦችን ከናያት ያውቃሉ። ዝም በል ምናምን አታውራ አንተ፣ እድል አልሰጡኝ። ከዛ ሳደ ሶስተኛ ቀን አንደኛ ይሄ ጣሳ ውሎ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግልሃለን፣ ከዚያ በኋላ ማታ በባጃጅ ምፍን ጠርተን ወደ ቤተሰቦች ትሄዳለህ፣ አይዞህ ምናምን አለ። ጫማያና ሰው ልቀወኝ፣ ስልኬን ቀምቶ ሀብል ከአንገቴ ላይ በጥሰው ምናምን ነበረ፣ መታወቂያ ቀደው ምናምን ጥለው ነበር። አይዞ በቃ ጫማውን ስጡት ነው ማለት። ከዛ ጤና ጣቢያ ግቢ ነው፣ እዛ ኢንተርቪው ያደርግልናል ለመከላከያ ያሳላይ ሆኜ መጥቻ ያለ መከላከያ ቤት ይሰራል። ያ ንድ ሚዲያ ብር ሊሰጠ ብለ ይችንን ኢንተርቪው ለኛ እርዳ ያኛው እንትን ሚዲያ ለማበላሸት ነው እኛ እና ከዛ በነፃ እናሰናብታለን። አይዞ ብርን ከፈለግከነ እኛ የፈለግከው ነገር እናደርግልሃለን እችጉ ለተባል እንድናለ አለበለዚያ እዚህ ትትረሸናለ ሲ ላይ እሻል ተለቆር ያ ቪዲዮ አለ ልክላቸው አለ ያ ቪዲዮ ሁሉ አለ ይሄ ኢንተርቪ ሲያደረገ ማለት ነው። ጣሰው ያ ሰው አሁን ከርቶ ሄዷል እና እሻል ከዛ ምን አለ በኋላ ይህን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ አለቃው ስብሰባ ሄዷል ና ሚባለው ምድ እንደዚህ ነው። ደንቆሮ እኔ የጣሰው ነበርኩ መሪ መሆን ያለብኝ ይህን ቀመር እሱ ቢሆን አይቀምረውም ማለት ለዚህ አይነት ሴራውም ማለት ነው። ይህ ደንቆሮ አዋጁ እሱ ቢሆን አይቀመረው ነው የነበርኩ እንደዚህ ይህን ቀመር ችዬ የነበርኩ መምራት ያለብኛ። ጣሳ የጃማ ልጅ ነው፣ የጃማ ተወላጅ ነው። እና እዛ ወረደ እሱ ከዛ ይህን ካደረጉ በኋላ አሳት ተሪ በሰራ በማግስቱ አራት መቶ ሰማንያ ህዝብ እጄን የተቆረጠኩበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮ ቪዲዮ አልታያችሁ ማለት የእጄ ነው እሱ ጋር ይህን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያዋዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ሽታ አቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያቺን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸዋል። በወር 500 ብር የጥይት መግዣ እዛ የራሳቸው መልጧልና፣ መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወርዱም። ህዝቡ በፍራቻም በስምምነትም እዛ ያም ብቻ አይደለም፣ ገንዘብ ሳይሆን ልጆቻቸውን ማሳልፈው ይሰጡ ልጆች አሉ ከእነሱ ጋር ያስታጠቁ ማለት ነው ከዛ ህዝብ ይሰርበ ነበር። አያሳዝኑህም እነዚህ አንተን ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር። በእነሱ ልፈላላቸው ይሁን። አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠርሃል። አንድ ሽማግሌ ማለት ነው ደሴ አግኝቸ፣ ያን ሰው ጉሮሮና ከመኪና ላይ አውርጅ፣ አሁን ለፖሊስ ላድርስህ አልኩት ደሴ። ከዛ ስለው እረ እንደው በፈጠረ እንደው በፈጠረ እንዴው በልጅነት በጉብዝና አለ ይሄን ያለኝ ሰውዬ ደሴ መቷል። አንተ እኔ እንደዚህ ያስተርገ መተ ከተማ ሕክምና ትራንስፖርት ማትክልክል ማለት ባህሪ በቃ አሳይች ማላቆም ባህሪ እዛ ሰውዬ ላሳዩ። ምክንያቱም ይችን ቃል ሲሰነዝርብኝ ነበር ከቆረጠኝ ልጅ በላይ የሰውየው ቃል ሰብሮኛል። እና በቃ ሳያቀው ፈረደብኝ። ከዛ በኋላ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና ህዝብ ፊት ጆሮዬን በቢላዋ ይኸው ቃሉ ነው ምድ ሲያደረገው ሚዛ የሚባለው ቪዲዮ ይቀርጻል። አመር ጎረና የምትባል ያለች ሌላ ጥቁርች፣ ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ላይ ከባድ መሳሪያ ደቅሞ ነበረ። እንግዲህ በመጥረቢያ የተገዘገዙ መሳሪያ ተደቅሞ ዙሪያውንም ተደቅሏል። ካሜራው ስላገባላቸው ናቸው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለ ዝቅ ብለ ዝቅ ዝቅ ብለ የሚለዋለ ቀስ ያለች ድምፅ በደንብ አዳምጣለ። ወደፊቱ ያ ማነው ናት ላኤል ነው ስለሺ እጅ የሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበር። ትእዛዝ እየሰጠብኝ ነው። አምራ እንትን መሪ ስለሆነ ማነው አዋቂ። ዝቅ ብለ ዝቅ ዝቅ ዝቅ የሚላለ ያቺ አጠገቡ ያለ ሰ እንዳይመስላችሁ፣ በስልክ ነው እንደዛ የሚለው በቪዲዮ እያሳዩ ነው። የቆረጠ አዋቂ በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሁኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደብዙሰ ያዳመጣት ምርግጠኛ ነው። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመው ያችን በደንብ ቪዲዮዋን ተመልከቱ። ድምፅን ቀስ ያለ ድምፅ አለች የስርክ ድምፅ እና ለእኔ የዘው ባካል ስላለ ስለታየኝ ነው። በቪዲዮ እያሳዩ ነበር። ሰው ሆን ፊቱ ራሱ ያየ እና ከዛ በኋላ እንዳይጠፋባችሁ ጆሬን ሲቆርጡ ቄስ ተነሳ። የሆነ ቄስ ሆን አላቅም ተነሳ አይሆነ ምር ሲል 48 ህዝቡ ተነሳ በኔ ላይ አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጽ የነበረው ተውት፣ ግርግር ተፈጠረ። ያቺ የጆሮ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንትን የተባለው ከጠላችሁን ጫካችሁን ለቀን እንውጣላቸዋለን ብሎ ህዝቡ ጋር ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል። ህዝቡ አይፈራ ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው ጥይታ አቀበለ ማለት አቤቱ አሳደረ ማለት ያው ከዛ በኋላ ህዝቡ ሲነሳ፣ ቪዲዮውን ተውት ቀረፃውን ግርግር ተፈጠረ። አንድኛው ቤዛ ይባላል። የሚኒሻ ምልስ ይዞ ሀገር ልጅ ተወላጅ ከነ ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ ፈንት ብሎ እኔ እናቴ ያለችበት ሰፈር አስራ አምስት ደቂቃ በእግር የሚያሰግድ መንገድ የእሱ ወንድም በሬ ገዝቶ ይሄዳል ገበያ ጥንጫ የሚባል ገበያ። ማለት ቤዛ የሚባለው እሱም ግን እኔ እንደዛ አድርጓል። የእሱ ወንድም ግን እዛው እኛ ሰፊ ድርሶ ይመጣል እሱ በሰራው እኔ በቀልን አይደለም፣ ለሱ ለቃሉም አልመኝም። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው። ህሊና ይሄን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን እጅ ይቆሽሻል። ይሄን እጅ ማቆሸሽ ነው። እጅ ግን ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና በእኔ አስተሳሰብም እና ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አያስተራቂ ያሰብ ቆይ ቆይ ቆይ ተዋለ እና ህዝቡን አረጋግ በቃ እሺ። አሁን ወደ ብር ስብሰባ ብር ደመወዝ ያን ቀን 5500 ብር ከአንድ ገበሬ እየሰበሰበ ነው። 480 ሰው መሆኑን ያወቁት ለምንድነው? ነው 480 መዝገብ እየተጠራ ነበር ስም። እኔ ጆሮ ላይ የቆረጠን በርከው በጎን ብር የሚሰበስባለ ስብሰባ ህዝቡን የሚያስተምር ሰው ነበር። ቪዲዮን ያንን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ እዛ ይሄን ቪዲዮ የላኩኝ ልጅ ያን ቪዲዮ በእናታችሁ እየለምኘ ነበር ግን ወዲያው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው። የቃሉ ጓደኞቹ እኮ ናቸው የላኩት። ራሱ ጓደኞች እጅ ይሰጥባቸው ማለት ነው። ከዛ በኋላ እሺ፣ ጫካችሁን ለቃችሁን ጫካችሁን ለቃንላችሁ እንወጣለን ቀጠናችሁን ማለት ነው ለህዝቡ ሲሏቸው ለቃችሁ ጠዋለቄሱ ቄሱ በጣም ጀግና በራሱ ቆራጥ የሆነ ለኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታል ነው ሲል፣ ታዲያ ውጡ አላቸው። ውጡ ታዲያ ውጡ እናንተ ናችሁ እንደ ነፃ የምታወጡን ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያው እሺ በቃ ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መቶ ይሄዳል ያልኩ ገበሬ ነው። ወንድሙ ሰላማዊ ሰማ። ከዛ እሺ በቃ አስታራቂ ሀሳብ እሱ ወደዛ ውሰዱት አለና ስብሰባው መምራትና ብሩን መሰብሰብ ቀጠው። እኔን አይታችሁት ከሆነ ይሄ ድንጋው የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን ደካም ተቆጣጥሮታል። እዛ የነበረ ስራ አስኪያጅ፣ እዛ የነበረ የቀበሌ አስተዳደርና የቀጠናዋ ፖሊስ ወረዳ ገብቷል። ወረዳዋ አለጌዳ ስለሆነ ማለት ነው ወረዱ ድንበር ነው። ይቺ ግን ክሬ ማርያም ወደ እንትና ናት። ቆሎ አዋሰኝ ወደ ወረዱ ወረዳ ነው የሚያዋስነውና እኔ የዛው ተወልጄ ስላደኩኝ በደንብ የማውቀው ቀጠና ነው። ከዛ ይሄ ቪዲዮ ጋር ያን ዛ ቀበሌ አድራሻ። ይሄ ያያችሁት እጄ የተቀመጠበት ድንጋይ የቀበለው የግንባታ ድንጋይ ትራፊ ነው። ዘርጋ ተባልኩ። እጄን አይታችሁ ከሆነ እያስተካከልኩ ነው የምሰጠው ያስተካከለ ለምን በሉ ሲባል የነበረው የመጀመሪያው ሳስታቸው ቶ በቃ እጅንቶ ምናምን ሲያሳዝን በቃ በጣም ነው የሚያሸፉት። አሁን ቃሉ የትእዛዝ አይነት አይደለም። ታዝዤ የሚለው ምክንያቱም ሲያሸፍ ነበር። ቆርጦኝ እኮ ጆሮዬን በቃ ተገብሎ አጠገብት ወንድም ምን አጋጥሞሽ ይለኛል፣ እያሸፈ ማለት ነው። እና ከዛ በዛ ላይ አይታችሁታል። ያሳምነው ልጅ ከዚህ ባንዳ ህዝብ መማር አለበት እያለ ነበርና እንደው ግን ከሱ ምን መማር እንዳለበት ደግሞ እሱ ምን እንደዚህ ይመሰክር ደስ ይለኛል። ከዛ ዛ ቀበሌ እጄን ሳስታቸው ነፍስ ያስሮ ሆኖ ሲሸሽ መቼም እንም ጠንካራ ሸሽ ቶ በቃ እጁን አለ ብልቱን እንቆርጣለን፣ በቃ ተወው ሲል ለዛ ነው እጄን እንደዚህ እያስተካክሉ የሰጠሁት ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራቸውም ነበር፣ አብድ ነበር ብተርፍም፣ አላወራቸውም። ዛሬ ምንም ብታደረጉልኝ አላወራቸውም። ብልቱን ተቆርጦ ምን አይነት ህይወት ይኖራል? ወንድ ልጅ ሞራሉ ብልቱን እንቆርጣለን ቢካለ ሲል እጀን በቃየታችሁት ከሆነ እያስተካከሉ ለምን የእጄ ስራ ማለቅ አለበት? እኔ መርዳት አለብኝ፣ እጄን ማለት ነው ለነሱ ይሄንን አረብኩ መጨረሻ ላይ ሄዳሉ። ቪዲዮውን አይታችሁታል። እዚህ ሄድኩ፣ ያ ህዝብ በዛው በተሰበሰበበት በዛው ተበተነው አለቀ፣ በዛው አለቀ። በእግሬ 30 ደቂቃ ሄጄ ወደኩኝ። ከወደኩበት በኋላ አገሩን አንሱ ብሎ ያስነሷቸው እነሱ ናቸው። ጤና ጣቢያ ሁሉ ደውለው ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውለው ላት ለነርሷ በስልክ ሁሉ እነሱ ናገር ያንዳንዷ ነገር አርሳኩ ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮውን ልክላችኋለሁ። የሚገርማቸው ነገር ይሄ ነው ያለው ነገር ያው ወደፊት ያለውን ስለነገርኳቸው ብዬ ነው እውነታው ይሄ ነው ማንም ህዝብ መረዳት ያለበት ይህንን ነገር ያደረጉት ህዝብ ሰብስበው ነው ወይንስ ብቻህን ጫካ ውስጥ ነው ህዝብ በተሰበሰበበት ነው ይሄ ነገር የተደረገው እንዴት ነው ህዝቡን ሰብስበው ህዝቡ እኮ ሆ ብሎ ተነሳ ህዝቡ ሆ ብሎ ሲነሳ ጆሮን ብቻ ቆረጡና ቪዲዮውን አቋረጡት። ምክንያቱም ያ ህዝብ እየተነሳ ስለነበር ዛሬ እንደዚህ ሲታይ ያሳፍር ስለነበረ፣ ከዛ በኋላ ግርግሩን አረጋጉና እኔ እንደገና አምስት አጣጮች ሌላ ቦታ ይዘውኝ ሄዱ። አሁን የምታዩት ካሜራ ቀራጩ የደቀነብኝና የቆረጠ ቃሉ ነው። ሁለት ደግሞ ለብቻ ከአይቡድ መሳሪያ እንደዚህ ያቀባ በዛው በዛው ሁኔታ እንኳን ታውስ እንኳን ይፈራሉ። አራት ቀን ሶስት ቀን ሲያሳድሩኝ አግተው ስምንት ቁጥር ታስረይ ዋርድ ይጠብቃል መሳሪያ ተደቅነው ምንም የሚያውጡ በጣም ይፈራሉ ይዛን ሰዓት ራሱ ያው የነብስ እያም ይሆን ነገር መሳሪያ ነጥቆ እጁ ከገባ የሆነ ነገር ያረክ በትንትናችን አውቶ ይሄዳል። እስከዚህ ድረስ ነበር የፈሩኝ። በቃ እኔ ያን እንትን ዛሬ ቆርጨበታለሁ። ያን ማለት ያሳዝናል። እንግዲህ እንደምሰሙት ወገኖቼ ያው እንግዲህ ሌዲስ ጀንትልማን ከላይም ሁላችሁም ያላችሁ እንግዲህ እንዲህ አይነት ጭካኔ ነው እንግዲህ ነፃ ላውጣክ ነፃ ላውጣችሁ ብሎ ወገኔ ያለው አማራ የገዛ ወገኑ እጁን ሲቆርጠው፣ ገንዘብ ያዋጣችሁለት ትናንትና አገር ይመራናል ብላ ያላችሁለት ምን ያህል በራሳችሁን እሳ እንደምትገቡና ጸጸት እንደሚሆናችሁ ነው። በቼስ እኔ የሚገርመኝ ዛሬ አንድ ሰው አደለም የተማረከ ሰው እንኳን በዓለም አቀፍ ህግ ርኅራሃ ይደረግለታል ጦርነት ላይ የተማረከ ሰው እንኳን ርኅራሃ የሚደረግለት ሰው ነው። ዛሬ ግን በእንደዚህ አይነት ነገር ግን እንደዚህ አይነት የገዛ ወገኑን ነፃ ላውጣክ ብሎክ ነፃ የማያወጣኝ ወገን አካላቴን አጉሎ ሰርቼ እንዳልበላ ሲያደርገኝ እንዲህ አይነት ነፃ መውጣት ከምንድን ነው ነፃ ለውጣ የምችለው እስቲ መጀመሪያ እንጀራ ልብላ፣ እስቲ መንገዱን ክፈቱልኝ፣ መኪና እንደ ልቤ ግባ። አገሬ ላይ ዛሬ እኮ በረሃብ ነው ያለቀው እኮ አማ አካባቢው እኮ ዛሬ ምድረ በዳ እኮ ነው እየሆነ ያለው። እስቲ መንገዱ ይከፈትለት። አልፈተሽ በየመንገዱ እያስቆማችሁ ኪሴና ይበርበር ነው ምለው ኔ ይሄ እነዚህ ወገኖች እንደዚህ አይነት ነገር እንግዲህ ምንም ባላደረገበት ነገር እንደዚህ አይነት ግን እኔ እንጃ የጭካኔ ምንም ያህል በኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ነገር ያለው በኢትዮጵያ ውስጥ ብቻ በየትም ሀገር የለም፣ እኛ ሀገር ላይ ብቻ ነው እንደዚህ ያለው። የትም ሀገር ሂዱ፣ እንደዚህ ወንድሙን ወንድሙን ሲቆርጥ ያለበት የኢትዮጵያዊነት ኢሰብዓዊነት የሌለን በቃ ምንም አይነት የሰው ረዳት የሌለን በቃ ምንም አይነት ፍራፍራጭ ፈጣሪ የሌለን ሰዎች ነው እንደዚህ የምናደርገው።